አዲስ አበባ ቤት ሰራሁኝ። ጥሩ አልበቃሽም? ግን አሁንም ሁለተኛ ቤት መስራት ትፈልጋለሁ። እንት ማድረግ እፈልጋለሁ። እንት ማድረግ መቼ ነው እንጆ የምታደርጊው? ያንም ቤት ጓደኛ ነው፣ ለጓደኛ ነው። አሁን ሂዝ ጎን ስራ መልካም ነው፣ ተገቢ ነው መስራት ግልካለሁ። ጊዜም አለሁ። አሁን እሷን ልጅ አለማነገሬ አለማነጋገሬ እንደሚቆጨኝ ለነገርሽ አልችልም። ያንገበግበኛል። ክብሬን ስጠብቅን እንትን በቃ ሌላ ነገር እንዳይመስል ምን አለበት፣ እንዴት ነሽ ህይወት እንዴት ነው ብላት ስኖሩ። አንድ አጭር ፊልም አሜሪካን ኤምባሲ አወዳድሮ የተሰራች ፊልም ነበር። ስራ የላት የምትል ፊልም አለች። አምስት ደቂቃ ፊልም ነች። ጎበዝ ባልና ሚስቶች አሉ። ለምን ስሙ እንደሚጠፋኝ በጣም ጎበዝ ልጅ ነው እና ስራ የላት የምትል ፊልም ነች። እሷ ጠዋት ትነሳለች፣ ልጆቿን እንደ ቁርስ ትሰራለች፣ ዩኒፎርም ታለብሳለች፣ ትምህርት ቤት ትሄደ ተወስዳለች፣ ከዛ ትመለሳለች፣ ቤቱን ተጸዳለች፣ ምግብ ትሰራለች። ከዛ በኋላ ተሰዓት በኋላ የሚተኮሰውን ተኩሳለች፣ ታስተካክላለች፣ ምን ትላለች እና በኋላ መጥተው ቁጭ ብለው ካራክተሮቹ እንግዶች ይመጣሉ። ከዚያ የአንተ ስራ ምንድን ነው ተብሎ እንዲህ ነው ምናምን፣ የአንቺ ስራ ምንድን ነው ተብላ ስትጠየቅ ባል ምን ይላል ስራ የላትም ስራ የለት አሁን አፕሼት አለመደራረግ። ባልና ሚስት ሆነች ግን ሚስት የምትሰራዋን እያንዳንዷን ነገር አፕሼት የምታረጊ ከሆነ ከዛ ባል የሚያረጋውን አፕሼት የሚያረግ ከሆነ በጣም እኔ አሁን የልጆች እናት እላታለሁ፣ ታንክ ይው እላታለሁ። ለልጆች ለልጆቻችን ስለምታረጊው ነገር በጣም ጥሩ ኬር ነው የምታረግላቸው፣ አመሰግንሻለሁ እላታለሁ። አይ ሴይት ታንክ ይው እላታለሁ በየሲዝኑ እየቆየው፣ በጣም አፕሼት የማረግሽ ልጆቼ እኮ ናቸው። አይ ነው ግን አፕሬት ትጋትና ልፋት፣ ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉጅ የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች የታካች እጅ ትገብራለች ይላል። ትጋት ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት ዝም ብሎ መልፋት። አሁን መሄድ መጓዝና መኳተን ደሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታን የሚሄደው ብለሽ የምትጂ ነው። መኳተን ግን ዝም ብሎ መዞር ነው፣ መኳተን ነው። አንዳንዴ በሕይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም፣ አሜሪካ ሁለት ሶስት ስራ ይሰራሉ። ሶስት ስራ ጠዋት 12 ሰዓት ከብቶ እስከ 5 ሰዓት ከ5 ሰዓት እስከ 12 ሰዓት ከ12 ሰዓት እስከ 6 ሰዓት 6 ሰዓት ከስራ ወጥቶ ቤት ይመጣሉ እንደምንም ምግብ በልቶ ይተኛል እንደገና ጠዋት ፎር ዋት ምን ለማድረግ አዲስ አበባ ቤት ሰራሁ ጥሩ አልበቃሽም ግን አሁንም አዎ ሁለተኛ ቤት መስራት እፈልጋለሁ እንትን ማድረግ እፈልጋለሁ እንትን ማድረግ መቼ ነው ኢንጆይ የምታደርጊው ያንን ቤት ለፍቶ ለፍቶ ለፍቶ ለፍቶ ለፍቶ ለፍቶ ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ ኤርሊ ሪታየርመንት የሚሉት አላቸው። በጣም ኤርሊ ሪታየር ያደርጋሉ በ45 ዓመታቸው በ50 ዓመታቸው። ከዛስ ይዞራሉ፣ አገር ለአገር ይዞራሉ፣ በጣም ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍት፣ ኢንጆይ ያደርጉታል። ያስቀምሻል ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርካሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት። ግልካለሁ ጊዜም አለሁ ግን ዝም ብሎ ልፋት ካረግ ነው። ከዛ ለፍተሽ ለፍተሽ ለፍተሽ ሳትደሰችበት ምንዲላል። ክፉ ሰው ያጠራቅማል ይላል። እግዚአብሔርን ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ለፍቶ ትቶ ትሄዳል። እና እንጆ ማድረግ በረከት ነው። የህይወት የሰጠሽን ነገር እንጆ ማድረግ አለብሽ። ሰለሞን እንደ ጉድ እንጆ ያርጓል፣ በጣም እንጆ ያርጓል። ህይወቱን እንደውም እንደምኮ ደስታ ደስታን አጣጣምኩት ነው የሚሉ ያለውን ደስታ በሙሉ አጣጣምኩት ይላል። እንደዛም ሆኖ ነው ከንቱ ነው የሚለው ንፋስ እንደመከተል ነው የሚለው። እሱ ኢንጆ ያርጓል። ቆንጆ መጽሐፍ አለች። ምን ይላል መስልሽ ዶንት ስዌት ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ስሞል ስታፍ ይልና ኦል ስሞል ስታፍ ይላል። ዘንብለ በትናንሽ የማይረባው ነገር ላይ ጊዜህን አታባክን፣ አትጨነቅ ለማይረባ ነገር፣ ሀሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው እኔ ልጅ በቅርብ ጊዜ አብሮ አደጌ የሆነ ቢኒያም አፈወርቅ የሚባል ልጅ ነበር እና ከልጅነት እንተዋወቃለን። ሃይ ስኩል አብረን የተማር ነው አብረን ወክ እያደረግን ቦሌ ደርሰን፣ ሌላ ዳይታ ብዬ የሚባል ነበር፣ ተካልኝ መኖ የሚባል ነበር። አራታችን ነበር። አሸናፊ የሚባልም ልጅ ነበር፣ ግን እሱ አብሮን አልተማረም። ከዛ ሃይ ስኩል ገባን። ጨረሰ እኔ ሜዲካል ስኩል ገባው። ሜዲካል ስኩል በጣም ቢዚ ያደርግሻል። አሁን ተለያየን ከጓደኞቼ ጋር ግራጁዌት አደረኩ ነው መንፈሳዊ ምዩትስ ገባው። አሁን አንዱ ዳይታ ብዬ አሜሪካ ነው ያለው። ቢኒያም ፎር ግን እዚህ ነው ያለው። ቢኒያም አልተማረም፣ ቤስት ፍሬንዴ ነው። በጣም ወደው ቤስት ፍሬንዴ ነው። በኋላ ለሆነ ሰውዬ ሹፌር ሆኖ ይሰራ ነበር። ከሰ ላገኘው ስሞክር እሱም ይሸሸኛል፣ እሱም ጥፋት ነበር እሱም ይሸሸኛል፣ እኔም ግን በጣም ገፍቼ አልሄድኩም። በጣም ገፍቼ ሄጄ አነጋግሬው ኑሮውን ለመለወጥ አልሞከርኩም። ባለፈው ዓመት ሞተ። አሁን እንዴት እንደሚያንገበግበኝ ልነግርሽ አልችልም። ቤስት ፍሬንዴ ነው። ቤስት ፍሬንዴ ግን በቃ አልፈለገም። ወይ እኔ ትንሽ መንፈሳዊ ስለሆንኩ እየደበርኩት ይሆናል ምናምን እያልኩኝ ግን ሲሪየስሊ ፈልገሃለሁ ብዬው ሲሪየስሊ ፈልጌው ቁጭ አርጌ አላናገርኩትም። ጓደኛዬ ነው። ለጓደኛዬ ልኩ አሁን ሂዝ ጎን። ለዚህ ነው ትንሽ ነገር ልታረግላቸው የምትች ሰዎች እያሉ በህይወት እያሉ ብታረግላቸው ብትረጃቸው። አሁን አንዳንድ ዲያስፖራዎች እገረማለሁ። አሜሪካን ሀገር ቤታቸው ሄጃለሁ። በጣም ጥሩ ኑሮ አላቸው። ቤታቸው ሂዩጅ ነው። ሶስት አራት መኪና አለ ምናምን ከዛ ስትመጪ ቤተሰባቸው ጋር ይልኩሻል መልእክት። እናታቸው ጋር ትሄጃለሽ። እናታቸው ያሉበት ጭቃ ቤት እናትየው ያሉበት ጭቃ ቤት እሱ እዛ የሚኖርበት ቤት እናትየው የሆነ የቀበሌ ቤት የድሮ ቀበሌ ቤት ምናምን፣ ያረጀ እቃ ምናምን፣ ውሽቅሽቅ ያለ ኮርኒስ የሌለው ለባዘራ አንድ ነገር አታደርግም እንዴ እንዴ? ለእናቱ የሆነ ነገር ማድረግ አለበት የእህቱን እህቶቹን ታናናሽ እህቶቻቸው ምናም እስከ መቼ ነው ኢትዮጵያ ገንዘብ የሚላከው እስከ መቼ ነው እነሱ የሚረዱት ይላሉ ለማዘር ሁሌ ስብትረዳቸው ትረዳቸው ምን አለበት በህይወት እያሉ ለቤተሰብ እህትን አስተምራት ወንድምን አስተምረው አስተምረ ትምህርት ቤት ከታተው የሚያስፈልገውን ነገር አድርግለት ማዘር ካለፉ በኋላ ይቆጫል አባት ካለፈ በኋላ ይቆጫል ስለዚህ በህይወት እያሉ በኋላ ጸጸት እንዳይሆን አሁን ነይ። ሰዎች ቢቆጫቸው አልረዳንም ነው። ጸጸት እንዳይሆን መርዳት ያስፈልጋል። ተመሳሳይ ነገር ልንገርሽ። ትምህርት ቤትን የልጆች ህፃን ሆነው የተማሩበት አንደኛ ክፍል ሳይገቡ ምንድን ነበረ ስኩል ኦፍ ቱሞሮ፣ ስኩል ኦፍ ቱሞሮ ልጆቼ። እኔ ነኝ የማደርሰው መልሳቸው ነኝ። አንዲት ልጅ አለች። ልጆቿን ታመጣለች። ቆንጆዬ ልጅ ነች እና ሁለት ልጆቿን ታመጣለች ሰላም ትለኝና ልታናግረኝ እንደምፈልግ እንደምትፈልግ ይገባኛል። ግን ይሄ ደግሞ መስመር እንዳላልፍ ምናምን ብዬ ይሄ ለመጠበቅ የለም፣ ሴቶችን ማክበር። ከዛ ሄጄ ላናግራት ሌላ ነገር እንዳይ አልሞከርኩም። ግን አይኗ አይኗ ላይ አያለሁ። ሰላም ትለኝና ልታወራኝ የምትፈልገው ነገር እንዳለ አውቃለሁ። ከባሉ አጋል ተለያይታለች። ሆስተስ ሆስተስ ነበረች። ሆስተስ ነሷን ትታ እንደ ቲኬት ኦፊስ ነገር ከፍታለች። ከዛ ልጆቹ ያስተምራሉ። አንድ ቀን ባሏ ከእናቷ ጋር ሆና መኪና ውስጥ በመኪና አሳዶ በጥይት ደብድቦ ገደለት። ከዛ ሰማው። ከዛ አባትየው ታሰረ 18 አመት ሀያ አመት ተፈረደበት። እሷ ሞተች። አያት ነበሩ። አያትየው ልጆቹን ምን ላርጋቸው አሉ። ብዙ ነገር አስለመዳቸዋለች። እንዴት ላድርግ ከኋላ በሰው በሰው አድርጌ አገናኝቼ ሰይፉን አገናኘኋቸው። ሰይፉ ፋንታሁን አቀረባቸው። አንድ ጊዜ እኔ ዳይሬክት ላይ አላገኘሁትም። በሰው በሰው የሚያውቁትን ሰዎች እንትን ብዬ አቀረባቸው። አሁን እሷን ልጅ አለማነጋገሬ እንደሚቆጨኝ ለነገርች አልችልም። ያንገበግበኛል። ክብሬን ስጠብቅ እኔ እንትን በቃ ሌላ ነገር እንዳይመስል። ምን አለበት? እንዴት ነው ሕይወት እንዴት ነው ብላ ምናልባት ምትነግረኝ ነገር ነበረ። አይ ዶንት ኖ ከሞት አላድናትም፣ ግን የሆነ ነገር ሊፈጠር ይችል ነበር። እንዲህ አይነት ጸጸቶች አሉ። ስለዚህ ሰዎች ሊያናግሩን ሲፈልጉ ጊዜ እንስጣቸው፣ ለቤተሰቦቻችን ጊዜ እንስጥ፣ ለመርዳት ፈቃደኛ እንሆን፣ ኦፕን እንሆን ላቸው ለማለት ነው። እነ የተጸጸቱት ምንድነው ቂም ነበረኝ፣ ቂም ይዤ ነበር፣ ጥላቻ ነበረኝ ሰው ላይ ግን ህይወት እንዲህ አጭር ሆኖ እያለ ይህን ያህል ሰምዲ በዚህ አጭር ኑሮ ሰው ጠልተንበት ቂም ይዘን ንዴት ይዘን ያበራ አድርገን፣ በጣም አጭር ነው። ሌት ኢት ጎ ይቀርበል። ጥላቻውን ተወ፣ ምሬቱን ተወ። ህይወት አጭር ነው። ይህን ነው ከነሱ ምንማረው። አንዳንድ ሰዎች በጣም ቢዚ ሆኖ ኖረው እረፍት ስትወጣ ምን ታረግ ስትፈልጋለ ሲባሉ፣ ያላነበብኳቸው ማንበብ የምፈልጋቸው መጽሐፍቶች አሉ ይላሉ እና ህይወታቸው መጨረሻ ላይ ማንበብ ነበረብኝ ወይም ደግሞ ቢያንስ የኔም ባዮግራፊ ታሪኬ መጽሐፍ ነበረብኝ ይላሉ። ዩኒቨርሲቲ ውስጥ አንድ አባባል አለ፣ ፐብሊሽ ኦር ፐሪሽ ይባላል። ፐብሊሽ ኦር ፐሪሽ፣ ጸሀፍና ፐብሊሽ አድርግ። እንደሱ አርግሽ ነው አሲስታንት ፕሮፌሰር ከዛ ሶሴት ፕሮፌሰር ምና ፕሮፌሰር ማድረግ የምታገኘው የሚጽፉ ሰዎች ናቸው እኮ ፕሮፌሰር የሚሆኑ የተለየ እኮ እንትን አይደለም። ግን ያገኙትን ነገር ሪሰርች ሰሩና ጽፈው ፓብሊሽ ያደርጋሉ። መጽሔት ላይ የኢንተርናሽናል ጆርናል ላይ አሁንም ፐብሊሽ ያደርጋሉ። የተወሰነ ቁጥር ሲደረግላቸው ኤቫሌት ሲደረጉና አሲስታንት ፕሮፌሰር እንኳን ዳይሬክትሊ መሆን ትችላለች። አሶሴት ፕሮፌሰር ይሆናሉ። አሶሴት ፕሮፌሰር አሁንም እየሰሩ ሪሰርች እየሰሩ ፓብሊሽ ሲያደርጉ ፓብሊሽ፣ ያኛው ጎበዝ ሰውዬ አለ፣ ግን አይጽፍም ፓብሊሽ አያደርግም ይሄኛው አሶሲየት ፕሮፌሰርን ፕሮፌሰርነት ማድረግ ያገኛል። ፐብሊሽ የምታረጋቸው አርቲክሎች በጣም ኢምፖርታንት ናቸው። ስለዚህ አልጻፍኩም የሚል ደግሞ ጸጸት አለ። እሺ አባቴ ዶክተር እንደሆን ይፈልግ ነበር ዶክተር ሆንኩኝ ፔሪዮድ ይልሻል። አባቴ ኢንጂነር እንደሆን ይፈልግ ነበር ኢንጂነር ሆንኩና አለ። ደስተኛ ነበርኩ አልነበርኩም? ያ ሰውዬ ሌላ ነው ይሆናል ፓሽኑ ወይ ማስተማር ይሆናል፣ ወይም ሙዚቃ ይሆናል፣ ወይ ሌላ ይሆናል። ግን ለሰዎች ኤክስፔክቴሽን ብለው ይኖራሉ። እዛ ለሰዎች ኤክስፔክቴሽን ኖረው ሲጨርሱ መጨረሻው ላይ ሲደርሱ ደግሞ መሆን የነበረብኝ ይሄን ያደለም ይላሉ። እኔ መሆን መስራት የነበረብኝ እኔ ውስጥ የነበረ እኮ ፓሽን ይሄን ነበረም ይላሉ። እኛ ግን አሁን ጊዜው አለን ለፓሽናችን ለመኖር ለጥሪያችን የምናምንበትን ለማድረግ አንዳንድ ሰው ለአንድ ካምፓኒ ተቀጥሮ አርባ ዓመት ይሰራል ከዛ ህይወቱ ሲያልቅ ምንድን ያደረኩት ይላል። ኦል ማይ ላይፍ እንትን ለሚባል ካምፓኒ ነው የሰራሁት፣ ወጥቼ የሆነ ነገር አልሞከርኩም? ፓሽኒን አልሞከርኩም ይላል። ለምሳሌ የተዋህዶ ኦርቶዶክስ እምነት ምንድን ነው፣ ኦርቶዶክስ ቸርች ትሄዳለህ? አልሄድም። ጾማለህ? አልጾምም። አስቀድሳለህ? አላስቀድስም። መጽሐፍ ቅዱስ ታነባል? አላነብም። አሁን ስሙን የያዘው ማለት ነው። ሴምቲንግ ፕሮቴስታንት ይሆናል ከዛ ጸል መጽሐፍ ቅዱስ መዝሙር እወዳለሁ ይልሻል ወይ ሙስሊም የሆነ ስሙን ብቻ ይይዘዋል። ግን ሰዎች ይመጣሉ ወዳንቺ ሊስቡሽ የሚመጡ እኔ አሁን ሃይማኖቱን አይደለም የሃይማኖቱን ልዩነት ሳይሆን፣ ወደ ፈጣሪ ወደ ፈጣሪ ሊስቡሽ ሊጎትቱሽ የሚፈልጉ ሰዎች ወዳንቺ ይመጣሉ። ብዙ ጊዜ ምናምን ነው ምንላቸው። ግን እነሱ እኛን ወደ እግዚአብሔር ለመሳብ ነው የሚፈልጉት ኦርቶዶክስም ሆነሽ ቸርች እንሂድ እንደዚህ እናድርግ እንዲህ ጉባኤ አለ፣ ፕሮቴስታንት ከሆኑ ቸርች እንሂድ ዛሬ እንዲኮንፈረንስ አለ ብለው ወደ አምላክ ሊያቀርቡሽ የሚሞክሩ ሰዎች አሉ። እኔ አሁን አንዱ ወደ አምላክ ወደ እግዚአብሔር ሊጠራኝ የሞከረውን ሰው በምቅምበት ሰዓት ከኔ በፊት እሱ ቀድሞ መንፈሳዊ ነገር ውስጥ ገብቷል። ከዛ ቅዳሜ ተሰዓት ነው ቅዳሜ ተሰዓት የምቅምበት ሰዓት ነው ፓኬት ሮዝ ማን አስቀምጬ ጫ ቴኒጄ ምናምን የምትቀመጥበት ሰዓት ነው። ተሳስቼ ቅዳሜ ቀጥሬዋለሁ። መጣ ቅዳሜ። ሙልጌታ ግዛት ይባላል አሁን ፓስተር። ከዛ ቅዳሜ ተሰዓት መጣ። አረረረረ ቅዳሜ ተሰዓት። መንፈሳዊ ነገር ከሱ ጋር የለም የለው ማለት ያ ሰው ግን መቶ እዛ ድረስ የተንከራተተው ቤቴ ድረስ የመጣው መንፈሳዊ ነገር ሊነግረኝ ነው። መንፈሳዊ ነገር ሊያካፍለኝ ነው። እና ብዙ ሰው አሁንም በየቤተሰቡ መንፈሳዊ ነገርን መሳቂያ መንፈሳዊ ነገር አንስቶ ወደ እግዚአብሔርና እንደዚህ ብቻችን ይሄድ ጉባኤ ያለ እንዲያለ ሲሏቸው የሚሉትን ሰዎች እንደውም ይጠሏቸዋል። ህይወታቸው መጨረሻ ላይ ግን በጣም አሮጋንት ነበርኩኝ ነው ምት አይ ወሶ አሮጋንት እንዲች ልታልቅ ህይወቴ እግዚአብሔር ሲጠራኝ በተለያየ መንገድ መጥቶ ሲፈልገኝ እነሆ በደጅ ቆሜ አንኳኳለሁ አይደል፣ የሚለው ማንም በሩም ቢከፍትልኝ ወደ እርሱ ገባለሁ፣ ከሱ ጋርም ራት በላለሁ። ግን በደጅ ቆሜ አንኳኳለሁ ነው የሚለው ፈጣሪ። ሁል ጊዜ እንደዛ ነው ያንኳኳል፣ ይፈልገናል። የሃይማኖቱ የተለያየ ይሁን ግን ይፈልግሻል፣ ሊያስጠጋሽ ሊያቀርብ። ሁሌ እጆ የተዘረጋ ነው፣ ሁሌ ልቡ ክፍት ነው፣ ሁሌ በሩ ክፍት ነው። እሻ አንለም ስንያዝስ የሆነ ነገር ሲያመን ምናምን ከዛ ወይ ሌጥ ከሆነ በኋላ እግዚአብሔር ሆይ እባክህ ጻድቅ በምቹ ጊዜ ይለምናል ይላል ቃሉ። ጻድቅ በምቹ ጊዜ ማለት ችግር ሳይገባ ነው የሚለምነው። ጻድቅ በምቹ ጊዜ ነው እና ችግር ውስጥ ከመግባታችን በፊት ነው ከፈጣሪ ጋር ነገራችንን ማስተካከል ያለብን። ከዛ ችግሩ ስንገባ ይደርስልናል። እኛ ዝም ብለን አያስፈልገኝም ብለን እንኖርና ወይ ስንታመም ወይ አደጋ ሲደርስብን ወይ ክራይስ ሲደርስብን፣ ካልመጣህ ካልወረድክ እንለዋለን። ያው ሩህሩህ ነው ያደርጋል። ግን በምቹ ጊዜ በጎልማሳነት ጊዜ በጎልማሳነት ሽወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል። ከዛ ደግሞ መዝጊያ የምናደርገው ምንድን ነው? ለምን ህይወታችን እንደ አዲስ አንጀምር? እንጀምር እስኪ። እስካሁን ያለው ያለፈው አለፈ በቃ ውድቀታችን መነሳታችን፣ መውደቃችን፣ መነሳ ጥፋታችን፣ ያጠፋነው፣ ያበላሸነው፣ ያገኘነው፣ ያጣነው ሚስቴኮቻችን አሉ። እንዝጋቸው። ያለፈውን እንዝጋና እስቲ በእነዚህ ፕሪንስፕሎች እንደ አዲስ ቀሪ ዘመኔን ደ ሬስት ኦፍ ማይ ላይፍ ብለን ደግሞ እንደ አዲስ እስቲ እንኖራቸው። ከዛ ህይወታችንን ጸጸት የሌለበት ህይወት እናደርግ።